አይዞክ ተነሳ፣ ተነስ። እኔ አልችልህም፣ አንሳት እባክህ፣ ተነሳ። ልብ ይገባቸው ተመስገን። ሰው ሰው፣ ማንጅራቱን አላችሁ ብዬ፣ ተነሳ፣ ቀና በል እባክህን፣ በስንት ቀና በል እና ቀና በል፣ ተነስ፣ ቀና። እኔ አልችልም፣ ቀና በል ተመስገን። ፈጣሪ ሆይ

ተመልስ ይመጣሽ አይደል? እና ምን ላርግ? እና ምን ሊሆን እኔ የኔ ነፍስ ሰማይ ቤት ከተሽ ተመልሰሽ መጣሽ ደግሞ። እና አላስችላልኛ እንዴት ምን ምን አርጌ ልቀመጥ? እኔ ጉልበቴ ቆሞ መስለሻል? ነይ እንውጣ ጉልበቴ ቆሙ እኮ አይደለም ያለው ታውቂያለሽ? ጉልበቴ ይሄ እየተብረከረከብኝ የሰው ማንጅራት ምን ልትገይበት? ምን አገባሽ? ነይ እንውጣ ከዚህ ቤት ብዬሻለሁ። በደህና ጊዜ ለመንኩሽ። ገና ይህ አይደለም ሌላ ታሪክ ታርግኛለሽ። እኔ እህትሽን ምልሽን ብትሰሚ ግን ይህ ሁሉ ታሪክ። አንተ ና ቆጠና በላን ደግሞ ተነሳታ እናዳኝ። እግሬና እግሬ ገና ሆኖ የረገጠው ጉልበት ሁሉ ይብረከረካል። እንካይ ጨርስና ጠቁጭ በት። ተነሳ ጉበስ አልቂ። በጣም ይቅርታሽ ወንድሜ። ምን ያረጋችሁ ነው እኮ ብዬ ነው እኔ። እንቅጣት በጣም ይቅርታ ጠጣበት ያዝ አናግረኝ እንዴ ጠጣው ጠጣው ጠጣ እንዲህ ጥሩ ነው ስጪው እምቢ አለኝ በቃ እምቢ አየሽ የማይረጋጋ ነገር መጨረሻ አያምርም ብትረጋጋው እናንተ ትራችሁ ትሁን አንቺም ጋጠለው እኔም ሁለታችንም

ለሳቸውን በቃ አልፈልግም በቃ ብዬሽ መርቁኝ ብዬሽ ነው መውጣት የምፈልገው። ዝም ብዬ ዘው ብዬ ገብቼ ዘው ብዬ አልወጣበትም እና ለምትራሽ በቃ እንድን እንድናፈቅሽኝ ስለና በቃ አሊን ዛሬ እናዝናና ስዙስ እንዝናና እንዋል እንሳቅ ብለን ነበር ፕራንክ ልናረጋ እና እናንተ ሁለታችሁ አስረቡ። በቃ ውጡልኝ፣ ውጡልኝ፣ ሁለት ታማቾች ነቀዞች ውጡልኝ። አንተ ደግሞ ስራት ያዝ፣ ውጡልኝ፣ ስራት ያዝ። ፕራንክ እናርጋ ፕላን ተመካከረን እና እንደዚህ እንት ነው ቢያሽ ነው እንዴት ተመቱ። ስራት ክንያዝ እኔ አለሁበት። ይሄንን ጉድ እንደው ማየ እንዳይሰሙ። አረ ይሄንንማ እንዳትናገሪ። እኔ ሁለት ታማች ነቀዝ ነው

እሷን እኮ ደፈራት ብላ ነው። ለነገሩ አትፍረድባት። እሺ ተጨብጭ ያን እንኳን በእናትሽ፣ ወይ ወይ ነው።

ይቺ ልጅ ጣጣ መጣችብኝ። ምንድነው የሚለው? በገዛ እንደዛ የለችም ሄዳለች። አሁን ምንድን ምን የምናደርጋት? በእናት ብን ብላ ሄዳለች። አንተ አመካክርን፣ አንቺም

አረ ወይ ደው እናንተም በያ አንድ ነገር መላ እንፍጠር። የእራሴ ያረኩ ጉዳይ ነው። ትልቁ ነገር አንተ ደህና ሆነ እዚህ ወንበር ለቁጭ ብለው ማየ ማየታቸው ብቻ ነው እኔን የሚያስደስተኛ። አሁን በቃ ጉድ ፈላብኝ። አረ በእናትሽ በኋላ ጉድ እንዳታፈላብኝ እኔ አሁን ከእራሷ ጋር ሄዳ እኔ እሻለሁ። ከእራሷ ጋር ሄዳ መኪና እንዳይገጫብ በሰላም ድንግል ማርያም ቅዱስ ገብረ አስገቡልኝ። እሷን በቃ ይሄንን እምለምን እኔ ንወይለፈበገዛእ ላሉእንናወበናእኔ በ ምክንያቱም እኔ ምን አይነት እድል እንዳያዝ እኮ አላውቅም። እድሌ ሁሉ እንደዚህ የሚያደርገኝ አላውቅም። እድልም እኮ ገድያለሁ እንደ በዚህ ረመጥ በእዛ ረመጥ በዚህ ረመጥ የት ማነው የሚረዳኝ? አለ እግዚአብሔር ያለ ኢየሱስ ክርስቶስ የማያዳለው እሱ ብቻ ነው። በቃ ኔን የሚረዳኝ ማንም ላይ አይረዳኝም። ነገረኛ፣ ተንኮለኛ በቃ ይሁዴ እንግዲህ እግዚአብሔር ይመርምርልኝ። ገባ አንቺ ለሰው እንድምታስብ ለምን አላስብም መኪና ስርዓትክን ያዝ እንጂ ለማንም እሱ ለማየ እራሱ እንዳያውቅ፣ ጸጥ በል። በቃ አሁን እንደዚህ ምናምን ራሱ ማንም ሰው እንዳያውቅ ነገር ይላል። ወይኒት ወራ ምግብ ለምን አልፈልግም? ምግብ ነው ዘንድሮ። አዎ ወደዚህ ትራስ አታንጭልኝ። አው ትራስ ያዛ ወይ? እኮ ጓዲ ያለውን ላምጣለህ። አታንጭልኝ፣ አልፈልግም። አሁን እንመካከር ቁጭ ብለን ምን ምን ምን ምን ምን አደባባይ እንደሱ፣ ምን ፈጣሪ፣ አሁን ያለ ነገር አሰርተሽ ያለ ነገር እኮ ጥሪያት እኔ እንዳንተ እናሳምናትና እንትን እንበላት። እኔ እንዳው እሄዳለሁ፣ በቃ ከዚህ ቤት ዛሬ ያና እሄዳለሁ። በቃ ወደ ቤቴ እዚህ ቤት ቁጭ እዚህ ቤት በቃ አሁን ከዚህ በኋላ መውጣት ፈልጋለሁ። በቃ ባል እንዳው የሚቀርታ ጠይቄ እሷ ጋር መዋል እፈልጋለሁ። ኧረ እባክሽ፣ እኔ በወንጀል አጨማልቀሽኝ እዚህ ልትሄጂ ነው? የምን ወንጀል? አትሄጃትም። በቃ ዛሬ ሁሉ ነገር ይወጣታል። ከአሁን በኋላ እዚህ ቤት ችግር እንዲፈጠር አልፈልግም። እኔ አሁን በዓል እዚህ ቤት መዋል አልፈልግም። ልሂድ በቃ ከእቴ ጋር በዛው ይቅርታል ጠይቃት። አሁን ሂድ ብዬሽ ነው የማገኛት እንደው አሁን ትመጣልኛለች።